ንቁ ልጅ ካለች በቃ መንገዱን ጨርቅ ያርግልሽ። ግን እንድትመለሺ እግዚአብሔር ቀልብ እንዲሰጥሽ ፀልልሽ አለሁ ብዬ ዝም ነው የምላት። ምንም ማረጋ አይቻልም እና ይሄ ደግሞ እንዳጁ ሶ ባትናገሯ መልካም ነው። እናንተ ወይ በማርያም ሰማሁ አንዴ። በእናት ዝም በል እንዳላወርድክ ዝም በል። ቆይ አንዴ ቆይ። እኔ እኔ እኔ ጓደኛዬ ስለማውቃት ነው። በነገራችን ላይ መብቴ ነው ትኛለሽ እንዳንቺ ማረምን በቃ የሰው ልጅ በቃ ይሄ ነው። እናንተ ወይ ልውስጥ የገባ ሰውን እንትን የሆነው ሰው በዚህ መንገድ ነው ትርኢት የምታደርጉት? ማለትም እንትን የተባለበት ይሄ ነው። ያንደዛ ያገለገልሽበት ያንደዚህ የሆንሽበት እንደዚህ ነው። ከፈለግኩ እሄዳለሁ እሄዳለሁ ማለት ነው። ምን ማለት ነው? እቤት ውስጥ አስገብተሽ ያሰበኩሽ ሲያንስ እዚህ ደረጃ ነው ማለት ነው። እየተሰበክሽ ነው ነገር